በሳምባ ውስጥ የሚፈጠር የደም መርጋትን ወይም ደግሞ ፑልሞነሪ ኢምቦሊዝም ስለተባለው አደገኛ የሆነ የጤና ችግር ወይም ደግሞ በሽታን እንመለከታለን። ይህ የጤና ችግር የሚያሳያቸው ምልክቶች ምንድን ናቸው፣ እንዲሁም ደግሞ መንስኤዎቹና አጠቃላይ ደግሞ ህክምናውስ ምን ይመስላል የሚለውን በዚህ የጤና ዝግጅታችን ላይ አብራርተን በስፋት የምናይ ይሆናል። ሰላም ጤና ስጥልኝ፣ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ እና ላይክ አርጋችሁ ጀምሩ። አሁን በቀጥታ ወደ ጉዳያችን እንገባለን። በሳምባ ውስጥ የደም መርጋት ወይም ደግሞ ፖርሚነሪ ኢምቦዲዝም ማለት በሳምባ ውስጥ ባሉ የደም ስሮች ውስጥ የሚከሰት የደም መርጋት ነው። ይህም የሚሆነው ከሰውነት ሌላ ክፍል ብዙውን ጊዜ ከእግር ወይም ደግሞ ከእጅ ሊሆን ይችላል። ከዛ የተነሳ የረጋ ደም በደም ስሮች በኩል ወደ ሳምባ ሲንከሳከስና ሲጓዝ የሚፈጠር ነው። በሳምባ ውስጥ ደም መርጋት ወደ ሳምባ የሚሄደውን የደም ዝውውር ይገድባል። በሳምባ ውስጥ ያለውን የኦክሲጅን መጠንንም ይቀንሳል። እንዲሁም ደግሞ በሳምባ ደሞሳጅ ቧንቧዎች ወይም ደግሞ ፖርማሪ አርተሪስ ውስጥ ያለውን የደም ግፊትም ይጨምራል። በሳምባ ውስጥ ደም መርጋት አስቸኳይ ህክምና የሚያስፈልገው አደገኛ የሆነ የጤና ችግር ነው። ፈታን ህክምና ካልተደረገለት የሳምባ ደም መርጋት በልብ ወይም ደግሞ በሳምባ ላይ ጉዳት ሊያደርስ አልፎ ተርፎም ደግሞ ለሞት የሚዳርግ በሽታ ነው። ፖልሚሪ ኢምቦሊዝም ካለባቸው ሰዎች መካከል ግማሽ ያህሉ ማለትም 33 ያክሉ ምርመራና ህክምና ሲያገኙ ይሞታሉ። የሳምባ ደም መርጋት በዓለም ላይ ካሉ በጣም የተለመዱ የልብና የደምስር ማለትም ካርዲዮቫስኩላር በሽታዎች ውስጥ አንዱ ነው። ይህም ማለት ከልብ ድካምና ከስትሮ ቀጥሎ የሚመደብ በሽታ ነው ማለት ነው። ስለሆነም ታዲያ የፖልሞናሪ ኢምቦሊዝም ወይም ደግሞ በሳምባ ውስጥ የደም መርጋት ሲፈተር ሲፈጠር የሚታዩና የሚከሰቱ ምልክቶች ምንድን ናቸው የሚለውን ደግሞ ቀጥለን እናያለን። የፖልሞናሪ ኢምቦሊዝም የመጀመሪያ ምልክቶች ብዙ ጊዜ የትንፋሽ ማጠርና የደረት ህመም ናቸው። እነዚህ ምልክቶች ከተከሰቱ ወዲያውኑ ህክምና ማግኘት ያስፈልጋል። ፖልሞናሪ ኢምቦሊዝም ከባድ ቢሆንም በጣም ሊታከም የሚችል ነው። ፈጣን ህክምና ማግኘትም የሞትን እድል በእጅጉ ይቀንሳል። የፖምናሪ ኢምፖሪዝም ወንዶ በሳምባ ውስጥ የሚፈጠር የደም መርጋት ምልክቶች እንደ ደም መርጋቱ ክብደት ሊለያዩ ይችላሉ። አብዛኞቹ የፖልሞናሪ ኢምቦሊዝም ያለባቸው ሰዎች ምልክቶች ቢያጋጥሟቸውም፣ አንዳንዶች ግን ምንም አይነት ምልክቶችም ላይታይባቸው ይችላል። በብዛት ምልክቶቹም ከልብ ድካም ምልክቶች ማለትም ከልብ ህመም ምልክቶች ጋር በጣም ተመሳሳይ ናቸው። ስለሆነም ታዲያ የፖልሞናሪ ኢምቦሊዝም ምልክቶች የምንላቸው ድንገተኛ የሆነ የትንፋሽ ማጠር ያጋጥማል በፍጥነት መተንፈስ፣ ማካሰት፣ የደረት፣ የእጅ፣ የጀርባ፣ የትከሻ ወይም የመንጋጋ ህመም። ይህ ህመም ብዙ ጊዜ ከልብ ድካም ምልክቶች ጋር ሊመሳሰልባቸው ይችላል። እናም ደግሞ ትንፋሽ ስትወስዱም ህመሙ ሊባባስ ይችላል። ደም የቀላቀለ ወይም ደግሞ ያልቀላቀለ አክታ ያለው ሳል ይኖራል። የቆዳ መገርጣት፣ ፈጣን የሆነ የልብ ምት፣ ከመጠን በላይ ማላብ፣ እንዲሁም ደግሞ አንዳንድ ጊዜ ጭንቀት፣ ማዞር፣ የመደዘር ስሜት ወይም ደግሞ ራስን የመሳት አይነት ምልክቶች ወይም ደግሞ ስሜቶች ሊከሰቱና ሊታዩ ይችላሉ ማለት ነው። ስለሆነም ታዲያ ምልክቶቹ በብዛት ከልብ በሽታ ምልክቶች ወይም ደግሞ ከልብ ድካም ምልክቶች ጋር ሊመሳሰሉ ይችላሉ። ሆኖም ግን እነዚህ ምልክቶች በብዛት ድንገተኛ የሆኑ ምልክቶች ናቸው። በተለይ ደግሞ ድንገተኛ የሆነ የትንፋሽ ማጠር ከደረት ህመም ጋር አብሮ የሚከሰት ከሆነ ይህ የፖልነሪ ኢምቦሊዝም ምልክት ሊሆን ስለሚችል ፈጽሞ ችላ ሊባል አይገባም። አው በመቀጠል ደግሞ የፐልመነሪ ኢምቦሊዝም ወይም ደግሞ በሳምባ ውስጥ የሚፈጠር የደም መርጋት መንስኤዎችን ወይም ደግሞ ምክንያቶችን እናያለን። መንስኤዎቹን ስንመለከት ደም በአንድ የሰውነት ክፍል ውስጥ መሰብሰብ ወይም ደግሞ መርጋት ሲከሰት ነው። ይህም ብዙ ጊዜ ክንድ ላይ ሊሆን ይችላል ወይም ደግሞ ከእግር ሊነሳ ይችላል ማለት ነው። ብዙ ጊዜ የዲቪቲ ችግር ያለባቸው ወይም ደግሞ በእግር ውስጥ የደም መርጋት ማለትም የዲፕ ቬን ትሮምቦሲስ ችግሩና በሽታ ያለባቸው ሰዎች ለዚህ አደገኛ በሽታ በዋነኛነት የተጋለጡ ይሆናሉ ይሄም ስንል ደም ብዙን ጊዜ የሚረጋው ለረጅም ጊዜ እንቅስቃሴ ባለማድረግ ሊሆን ይችላል። ለምሳሌ ከቀዶ ጥገና በኋላ ሊሆን ይችላል። ካልጋረፍቱም ደግሞ ከረጅም በረራ ወይም ደግሞ የአውሮፕላን ጉዞ በኋላ የደም መርጋት ሊያጋጥም ይችላል። በእግር አካባቢ ማለት ነው። ታዲያም ይሄ የሚፈጠረው የደም መርጋት ነው ወደ ላይ በመሄድ ወደ ሳምባ በመሄድ በሳምባ ውስጥ ያሉ የደም ቧንቧዎችን የሚዘጋው ማለት ነው። በዚህ ጊዜ ነው ፑልሞናሪ ኢምቦሊዝም ወይም ደግሞ በሳምባ ውስጥ የደም መርጋት ተፈጠረ የምንለው ማለት ነው። ሌላኛው መንስኤ ደግሞ በደም ቧንቧ ላይ የሚደርስ ጉዳት ነው። ለምሳሌ ከአጥንት ስብራት ወይም ደግሞ ከቀዶ ጥገና በኋላ በተለይ ደግሞ በዳሌ፣ በወገብ፣ በጉልበት፣ ወይም ደግሞ በእግር ላይ ከሚከሰቱ ቀዶ ጥገናዎች በኋላ ሊከሰት ይችላል። ሌላ የጤና እክል ካለም ይሄ ችግር ሊመጣ ይችላል። ለምሳሌ የልብና የደም ዝውውር በሽታ ማለትም ለምሳሌ የልብ ድካም፣ የአትሪያል ፋብሪሌሽን ወይም ደግሞ ስትሮክን ጨምሮ በእነዚህ የጤና ችግሮች አማካኝነት ሊያጋጥምና ሊከሰት ይችላል። ሌላ መንስኤ ደግሞ በደም ውስጥ የረጋደው ማለትም ደም እንዲረጋ ሊያደርጉ የሚችሉ ፋክተሮች መጀመር ነው። ይህም ስንል ከፍ ያለ የረጋ ደም እንዲፈጠር የሚያደርጉ ነገሮች በአንዳንድ የካንዘር አይነቶች ወይም ደግሞ ሆርሞ ምትክክምና ወይም ደግሞ የውሪድ መቆጣጠር አክኒን በሚወስዱ አንዳንድ ሰዎች ላይ ሊያካትምና ሊከሰት ይችላል ማለት ነው። እነዚህ ብለድ ክሮቲንግ ፋክተር የምንላቸው እነዚህ ፋክተሮች መጀመር ይህ ችግር ወይም ደግሞ ይሄ የጤና እክል እንዲያካትም ምክንያት ይሆናል ማለት ነው። እንግዲህ ምክንያቶቹን በዚህን ያልካየናቸው አጋላጭ የሆኑ ሁኔታዎችስ ምንድናቸው ምንድን ናቸው የሚለውን ደግሞ ስናይ ለፖሚላሪ ኢምቦሊዝም የመጋለጥ እድላቸው ከፍ ያሉ ሰዎች አሉ። ለነዚህ ሰዎች የትኞቹ ናቸው? በእግራቸው ላይ የደም መርጋት ያለባቸው ወይም ደግሞ ዲቪቲ የተባለው በሽታ ያለባቸው ሰዎች፣ ዲፕ ቬን ትሮምቦሲስ ማለት ነው። የደም መርጋት በሽታ ማለት ነው። በዋነኛነት በእግር አካባቢ የደም መርጋት ሲፈጠር የሚከሰት በሽታ ነው። ሌላው በሞተር ተሽከርካሪ በባቡር ወይም ደግሞ በአውሮፕላን ሲጓዙ ለረጅም ጊዜ የማይንቀሳቀሱ ማለትም እንደ ረጅም መኪና ጉዞ የሚያደርጉ ሰዎች ለዚህ ችግር ተጋላጭ ናቸው። በቅርቡ በደም ስር ላይ ጉዳት ወይም ደግሞ ጉዳት የደረሰባቸውና ያስተናገዱ ሰዎች ምናልባትም ከቀዶ ጥገና በኋላ ሊሆን ይችላል፣ ከአጥንት ስብራት ወይም ደግሞ ከቫሪኮስ ቬን የተነሳ ሊሆን ይችላል። ሌላው በሆርሞን ላይ ተመሰረተ የእርግዝና መከላከያ ማለትም እንደ ወሊድ መቆጣጠሪያ ኪኒኖች ወይም ደግሞ የሆርሞን ምትክ ህክምናን የሚጠቀሙ ሰዎች ተጋላጭነት አላቸው። ሆርሞናል ሪፕሌስመንት ቴራፒ ምለው ማለት ነው። የእርግዝና መከላከያ ኪኒኖችን የሚጠቀሙ ሴቶችም ተጋላጭነት አላቸው። ሌላው ደግሞ የደም መርጋት ችግር ያለባቸው፣ በቤተሰባቸው ውስጥ የደም መርጋት ታሪክ ያለባቸው፣ የሚያጤሱ ሰዎች፣ የስኳር በሽታ ያለባቸው ካንሰር ያለባቸው ከስድሳ ዓመት በላይ የሆናቸው ሰዎች የልብ ድካም ወይም ደግሞ ስትሮክ ታሪክ ያለባቸው እነዚህ አደገኛ የሆኑ በሽታዎች ያለባቸው ሰዎች ከመጠን በላይ ክብደት ያላቸው ሰዎች እንዲሁም ደግሞ ነፍሰ ጡር የሆኑ ወይም ደግሞ ባለፉት ስድስት ሳምንታት ውስጥ የወለዱ ሰዎች በከፍተኛ ሁኔታ ለዚህ ችግር የተጋለጡ ናቸው ማለን ይህም ማለት በሳምባ ውስጥ ለሚከሰት የደም መርጋት ወይም ደግሞ ፑልሞናሪ ኢምቦሊዝም ተጋላጭነት ያላቸው ሰዎች ናቸው ማለት ነው ከነዚህ ተጋራጅነት ምክንያቶች ውስጥ አንዳቸውም ካሉባችሁና የደም መርጋት አጋጥሟችሁ ከሆነም የፐልሞናሪ ኤምቦሊዝም ስጋታችሁ ለመቀነስ እንዲችሉ ከሐኪም ጋር መነጋገርና መመካከር ያስፈልጋል ማለት ነው። አሁን ደግሞ በቀጥታ ወደ ህክምናው እንመጣለን። የፑልሞናሪ ኢምቦሊዝም ህክምናው የሚያተኩረው የደም መርጋቱ እንዳያድግና አዲስ የደም መርጋት እንዳይፈጠር መከላከሉ ላይ ነው። ከባድ ችግሮችን ወይም ደግሞ ሞት እንዳይከሰት ፈጣን ህክምና ማድረግ አስፈላጊ ነው። ህክምናው መድኃኒቶችን፣ ቀዶ ጥገናዎችን እና ሌሎች ሂደቶችን እንዲሁም ደግሞ በቀጣይነት የሚደረግ እንክብካቤን ያካተተ ይሆናል ማለት ነው። የመጀመሪያው መድኃኒቶች ነው። መድኃኒቶች ስንል የተለያዩ የደም ማቅጠኛዎችን እና የደም መርጋትን የሚያሟሙ መድኃኒቶችን ያካትታል ማለት የደማቅጠኛ መድኃኒቶች የምንላቸው ናቸው ይሄ ማለት አንቲኳጉላንት የምንላቸው መድኃኒቶች ማለት እነዚህ ደመን የሚያካትሙ መድኃኒቶች ማለትም አንቲኳጉላንት መባል የሚታወቁት የደም እርጋት እንዳያድግ አዲስ የደም እርጋትም እንዳይፈጠር የሚከላከሉ መድኃኒቶች ናቸው በሁለተኛ ደግሞ የረጋደምን ደምን ማለትም ክሎት ዲዞልቨር የምንላቸው መድኃኒቶች ናቸው የረጋ ደም ጊዜ በራሱ የሚሟማ ቢሆንም አንዳንድ ጊዜ ግን ትሮምቦላይቴክስ መርጋትን የሚያሟሙ መድኃኒቶች በደም ስር በኩል ተሰጥተው የረጋውን ደም በፍጥነት ሊያሟሙት ይችላሉ ማለት ነው። እነዚህ የደም መርጋት የሚያሟሙ መድኃኒቶች ድንገተኛና ከባድ ደም መፍሰስ ሊያስከትሉ ስለሚችሉ አብዛኛውን ጊዜ ለህይወት አስጊ በሆኑ ሁኔታዎች ላይ ብቻ የሚሰጡ ይሆናል ማለት ነው። በጣም አስጊ ደረጃ ላይ ሲደርስ ብቻ ነው እነዚህ መድኃኒቶች ሊሰጡ የሚችሉት ማለት ነው። ለምን ቢባል የደም መፍሰስ አደጋን ሊጨምሩ የሚችሉ መድኃኒቶች በመሆናቸው ማለት ነው። ሁለተኛው የህክምና ሂደት እንግዲህ የቀዶ ጥገና ህክምና ይሆናል። እነዚህም የደመርካቱን በማስወገድ ይሆናል ማለት ነው። እና ትልክና የሆነ የረጋደም ካለ በደምስሮች ውስጥ በከችንና ተታታፊ ካቴተር ማስወገድ ይቻላል ማለት ሁለተኛው ደግሞ የደምስር ማታሪያ ወይም ደግሞ ቬን ፊልተር የክምና ወንድሙ የከዶ ትገና ሂደት ነው። ይህም ስንል ይሄ ክምና በመጠቀም ከግሮች ወደ ልብ የከንጉን በሚወስደው የሰውነት ዋና የደምስር ማለትም ማለትም ቬን ቬና ውስጥ ማታሪያ ማስቀመጥ ማለት ነው። ይህም ማጣሪያ ደም እንዳይረጋና ወደ ሳምባ እንዳይሄድ ይረዳል። ይህም አሰራር ብዙውን ጊዜ የሚውለው የደም መርጋት መከላከያ መድኃኒቶችን መውሰድ ለማይችሉ ወይም ደግሞ የደም መርጋት መከላከያ መድኃኒቶችን እየወስሩም ደም መርጋት ለሚያጋጥማቸው ሰዎች ብቻ ይሆናል ማለት ነው። ስለዚህ እንግዲህ እንደአጠቃላይ ህክምናው ከመድኃኒቶች እስከ ቀዶ ጥገና ሊደርስ ይችላል። ቀዶ ጥገና ስንል ግን በደም ስር በኩል ደምን የሚያካትኑ መድኃኒቶችን ወይም ደግሞ ሂደቶችን እስከ መጠቀም ድረስ የሚደርስ ህክምና ይሆናል ማለት ነው። የፖርነሪ ኢምቦሊዝም ህክምናዎች ብዙውን ጊዜ በሆስፒታል ውስጥ በመቆየት ይሰጣሉ። አልጋ በማስያዝ ማለት ነው። ምክንያቱም የታካሚ ሁኔታ በቅርበት መከታተል ስለሚያስፈልግ ማለት ነው። የፖርነሪ ኢምቦሊዝም ህክምና እና በሆስፒታል የመቆየት ቆይታችሁ እንደ ደመርጋቱ ክብደት ይወሰናል። አንዳንድ ሰዎች በአንድ ሌሊት ሆስፒታል ውስጥ መቆየት ላያስፈልጋቸው ይችላል። ስለዚህ እንደ ደመርጋቱ አይነትና ሁኔታ ክብደት ይወሰናል ማለት ነው። ከህክምናው በኋላ በአንድ ሳምንት ውስጥ ጥሩ ስሜት ሊሰማችሁ ይችላል። ነገር ግን የሳምባው ደም መርጋት ሙሉ በሙሉ ለመጥፋት ወራት ወይም ደግሞ አመታትን ሊወስድ ይችላል። ልብ በተገደበ የደም ፍሰትና ከፖልመሪን ኢምቦሪዝም በሚመጣ ከፍተኛ የደም ክፍል ላይ ለመግፋት ጠንክሮ መስራት አለበት። በዚህ ምክንያት አንዳንድ ሰዎች ከወራት በኋላ ከልብ ክፍሎቻቸው አንዱ ወደ መደበኛው ለመመለስ ችግሮች ሊያጋጥማቸው ይችላል ማለት ነው። ስለ ህክምናው ይሄን ያልካለን፣ በስተ መጨረሻም እንደ ፖልመሪን ኢምቦሪዝም ማለትም

አልኮልንና ካፌይንን ደግሞ መቀነስና መገደብ ያስፈልጋል። ሌላው የትምባሆ ምርቶችን አለመጠቀም፣ እግርን አጣምሮ አለመቀመጥ፣ ጠባብ ልብሶችን አለመልበስ፣ ጤናማ ክብደትን መያዝ እንዲሁም ደግሞ ስትቀመጡ እግሮቻችሁን በየሰዓቱ ነው በየሬካው ማንቀሳቀስ ይጠበቅባቸዋል ማለት ነው። በዋነኛነት እንቅስቃሴያዊ የሆኑ ልምዶችን ማዳበር ይጠበቅባቸዋል። በተለይ ደግሞ ረጅም አይነት ጉዞ የምታደርጉ ተቀምጣችሁ ለረጅም ርቀት የምትጓዙ ሰዎች ረጅም ጉዞ የምታደርጉ ሰዎች እንደዚህ አይነት ችግር ተጋላጭነቱ ስላላችሁ እንዲሁም ደግሞ ቀደም ያልናቸው ተጋላጭነቱ ያላችሁ ሰዎችም ከሆናችሁ በእነዚህ መንገዶችና በእነዚህ መፍትሄዎች ይህንን አደገኛ የሆነ የጤና ችግር መከላከልና ከወዲሁ ማስቀረት ይቻላል ማለት ነው። ስለሆነም ክቡራን ቤተሰቦች፣ ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። በቀጣይነት ደግሞ በሌላ አስተማሪ የጤና ትምህርትን እንገናኝ ይሆናል። እስከዛው ቸር ሰንብቱ።